እብድ ነው። የትኛው የአንተ ህይወት እኮ የተበላሸ እኮ በገዛ በሽታ እኮን ታመ ወደ ኢትዮጵያ ተመልሶ የተጠመቀ ጊዜ ማለት ነው። ስለዚህ አበሻ ሴት አትነካ ነው። አየህ፣ በዛ ሰዓት እንኳን አንተን በመቆንጥጫ የምትነካ አበሻ ስለሌለች እስቴት ለውጠ ነው ሄድከው። እስቴት ለውጠ ከዛ በኋላ እዛ የምትታከምበት ቦታ ላይ አንድ ቆርቆ እንዳ ሜክሲካውያን ጠበሰች። ያው ከሷ ወለድ ልክ በቃ ከደህና ዘር እንደወለደ ሰው ያኔ ሚስትህ እንዴት ናት ትላለህ። ባክ ባሎ ብታስቀምጣት የሆነ ትሬን ስቴሽን ብታስቀምጣት፣ ማንም ደሞለ ደሞለ እንደዚህ አይነት ነጫጭባ ከጠበስክ ከትክክለኛ አሜሪካውያን አጠብስ ነበር ደህና ቃማካለን ጉላንጃፎ

አሁኑ ወደ አንተ መጣ። አንተ ለዛችኛ ልጅ ትጨነቃለህ እንዴ? የአንተ ልጅ ምን ላይ ነው? አንድ አይነት ለነገሩ ትግባባላችሁ። አንድ አይነት በሽተኛ ልጅ ያላችሁ ምክር ነው፣ ምክር ነው ታወራላችሁ ከሊያ ጋር አደለ? ምክንያቱም አንድ አይነት ልጅ ነው ያላችሁ። እንዴት ነው ያንቺ ልጅ? አወራ አላወራ? በላ አልበላ? እንዴት ነው ምን ያደርገዋል? ያስተኛል። ልጅ ኮ ልጅ፣ አትንኩ። ምን አባ ልጅ ካልነካ፣ እነዚህም ኮ ልጆቻችን ናቸው። ስላደጉ ነው እንዴ? ሶሻል ሚዲያ ላይ ያ እንዳለ ለምታሳደዳቸው ልጆቻችን፣ ልጆቻችን ናቸው ሴቶቹ። አየ፣ እነሱም እናት አላቸው። እነዚህ ልጆች ለሁሉም እናት ልጆቻችን ናቸው። ፊውቸር፣ የአንተ ልጅ በቁመት በእድሜ እነዚህ ስለበለጡ፣ ልጅ ልጅ ነው። አንተ፣ እነሱ የሰው ልጅ ስለሆኑ እነዚህ ምን አረጉ? ይህንን ልበሱ፣ ይህንን አድርጉ። እዛ እናያለን። እከክ አፈን ይዘህ ቁጭ በል፣ ውርደታ፣ የማትረባ ዘላለም ዓለምን በሙሉ ወራዳ፣ በእሳት ትጠራ። እኔ በሞጣው የሰራችሁትን ስራ አልቀበለው። ማን ጠየቀ? ማን? እራስህ ሄደህ ጥልቅ በጂጂ ላይ ያደረጋችሁትን ነገር አልቀበል። ማን ጠየቀ? ማን ጠየቀ? አንተ ዝም በልና ስለ እራስህ አውራ። መጀመር የራስህን ሕይወት ጨርስ። ናልኛ ምን እዛም ጥልቅ በቃ፣ እዛም ጥልቅ። ገራሬ እከክ

አምስት መቶ ፓውንድ ሴትዮ ሆነ እንኳን ገብተህ እንትን ብለህ የእኛን ልጆች ትሰድባለህ፣ እኛን ትሰድባለህ። መዋረን አምጥት ፎቶ ፎቶ ፎቶ የሴትዮዋ ፎቶ እዛ ላይ አለ። እግዚአብሔር ምን እኮ እንደምታክል የነበርኩ ምን እንደምታክል ከዛ መሌላ ከረገዘች በኋላ ኮልፍ ማያንም ማካያንም ሳትወልድ በፊት የነበረ እሱን እኮ ያጫወትከው ቱና ማለት እንዲሁም እሷን ነበር ያጥፍጥፍ እንደዚህ ብላ እንደዚህ ብላ እዛ ውስጥ እኮ ነው አንቺ ኮንዱ እንዴ ተጫወትሽው? ይዛን ይመትል ነበር የምታኪው እንደ ትል ነው የገባሽው። ያንን ላስ ሊያማ ለዚህ ነው ሊያ ላይ ልጥፍ አንድ ናችሁ፣ አንድ አይነት፣ አንድ አይነት። እሷም እዚህ ቱርክ ላይ ምን ስታደርግ እንደነበር እኮ አይተናል። የሆኑ በቀኝ ያሉ ሼኪ ነበሩ የምታጫወታቸው የቱርክ ሰውዬ ማለት ነው። በኩርቱ ፌስታል ለነገሩ ተግባባላችሁ ሁለታችሁ፣ አንድ አይነት፣ አንድ አይነት የቆሻሻነስ እናጥበዋለን። የወፈረንን እናደርጓለን። አንተ እኮ ውፍረቱን ለማስቀነስ እኮ አሁን እኮ ነው የኢትዮጵያ ሕዝብ እኳ ቧተወል እኮ ነው በዩቱብ የቀነሰችው ሄዳ ኦፕራሲን የተደረገችው ቤታየው ሂጅበት፣ ፎቶን ልክልሻለሁ። ሂጅበት፣ ወይኔ የሚስቱን ፎቶ ልክልሻለሁ። ወይኔ ወይኔ ወይኔ ጅጅኪያ እንኳን አስታወሳችሁ። እንትና ጋለ እዩላ ጋር አይጠፋም። ይህኔ እዛ ውስጥ ነው ያለው። ያንን መክፈት አለብኝ ያንን መክፈት ያንን ኮምፒውተር መክፈት አልፈልግም ጋይስ ቤታየው የሚስቱን ፎቶ ለጥፈሽ ልክልኩን ነገር አይናገርሽም ጋ የሚስ ፎ የሚስቱ ፎቶ የላችሁ የሚስቱ ፎቶ እንዲ አቅፏት እንደዚህ ብሎ የድሮ ለቤታዩ ላኩላት ለጉላት አንድ

ልጃሌን ብላ መናገር አለባት። ምን አገባ እ እግዚአብሔር ምስክሬን ነው ምለን ምን አገባ። እኔ በጣም የምጠለው እንደዚህ ዓይነት ነገር ሰው በፍቃደኝነት ምትወስ ዲቦራን እንደዛ እኔ ከዲቦራ ጋር አልተመቸኝም፣ ግን ፐርሰናል ነገሯ። እኔ ዲቦራ ያልተመቸችኝ ምክንያት በአንድ ምክንያት ነው፣ ስላናደለችኝ። እኔ ችግር የለብኝም ከዲቦራ ጋር፣ ግን እኔ ስላልተመቸችኝ ልጃለሽ ያታክ ማድረግ ወፍራምሽ ምግያ ታማር ሴትነቷን ማለት የለብኝም። ዘስ ነው ማይ ቢዝነስ። አጠገብ ያሉትን አሜሪካኖችን እስቲ እንደዛ ብለህ ተናገር፣ ወረቀት አምጥታ አፍንጫ ላይ ታስቀነፍዳለች። ግን ይሄ ደሃ ሀገር ነው ያሉት ኢትዮጵያኖች ናቸው አይከሱህም። አንተ እከካ ከብት ማትረባ ዘላለም አለምን ማትረባበው? ምን አይነት ሰው ነው ይሄ።

አንተስ የምትናገረው እናትየው ኤኒ ናት። እናት የላቸውም የደረሱ ልጆች ፊውቸር የላቸውም። እኛ እኔ እኔ እኔ ፊውቸር የለኝም እንደዛ ብሽቅጥቅጤን የምታወጠው የለኝም። ስለዚህ አንተ ምንም አልነካ ምትል ከሆነ የአንተም ልጆች ይቀጠቀጣሉ። የጆከር ይደንቃል እኔ ይጨበርብሃል ጅጅ አትናገርም ምናምን ምናምን አሉ ሲሪየስ እኛም ለእናቶቻችን ልጆችን እንዲህ ብለው የአንተ ፕሪንስፕል እኛን ተናገሩ፣ ልጆችን አትናገሩ። ተቀጠቀጣለ ተቀጠቀጣለ። ልክ አይደለም ልክ አይደለም። ታቆ ማለት ታ ይቅርታ ትላለ ይቅርታ ትላለ። የምትቀጠቀቱን ቀጥቅጡት፣ ሴቶች ቀጥቅጡት፣ አልተፍሩት። ልንገራቸው እኔ ብዙ ጊዜ ሰዎች ስታከብሯቸው ስታከብሯቸው ክብር አይወድላቸው፣ የሚወድላቸው ምንደተቃላቸው ስድብ፣ ንቀት እኔ በተለይ ከኛ ኮሚዩኒቲ የተማርኩትኝ እሱን ነው። በጣም ምንም ደግሞ ከሚያከብረው ደግሞ ስትወዱት አይወደድም። ባሪያ ቀላ እንጂ የባሪያ ዘርም አለበ። ሁሉም ሄለንም በጣም ታከብር ነበር፣ ዲቦራም በጣም ታከብር ነበር። እግዚአብሔር በሚያውቀው ቤታዩም ሁሉም ያከብረዋል እስካሁን ያለ ሁለት ሰው ያ ነው እንሻላ፣ እነሱንም ተነካቸውና እካካ ስለሚፈሩ ነው። አረ በደንብ አላት በደንብ አላት በደንብ በደንብ ነው ያላት ግን ባለጌ ነው የስድ አያርፍም በቃ ሁል ጊዜ በቃ አርፍም ያ አይቀርላቸውም እነሱም ግን እነሱ በጣም እግዚአብሔር ምስክሬ ነው የምላችሁ በቃ ሁል ጊዜ በቃ ተንስ በቃ ተንቀጥቅጠው ነው የሚኖሩት እውነቴ ነው ምክንያቱ ሰሩ ለስዳብ ያሰጣል ሰው እና እኔ ሬስፔክት ነው ማረግ ማረግም ይሄ ነው በቃ እኔ እረዳቸዋለሁ እንጂ ማን ፈልገው መሰል፣ ከአንተ ጋር አርፈ ቁጭ ብል። ምክንያቱም ትናንትና ያዋረድካቸው ሴቶች አሉ ዛሬ የምታዋረ ትዋረዳለህ። አንተ ራስህ እከካ ጥቀፎ ሽማግሌ ያቺ ፕላስቲክ ቀቀን አንድ ናቸው። ያቺ የቀነጠች ፕላስቲክ እሷ እራሷ እኮ እብድ እኮ ናት። እዛ ላይ ቁጭ ትለና ትላለች፣ እያያቸዋት ትላለች፣ አንቺ እራስሽ እንትንሽ ራውን ቆይ እዛ አንቺ እራስሽ

ስለምእኔም ሰብስክራይ አሩ ስለምትጠቅሙ እኔ ግን ነገሪያችሁ ሰብስክራይ ታደርጉ። ምክንያቱም አማርኛ ነው የማወራው፣ ትጠቅሙኛላችሁ፣ ታዩልኛላችሁ፣ ሰብስክራይ ታደርጉኛላችሁ። እኔ ምን ሶሻ እኔ ዝንጥ ያልኩኝ ኦሮሞ ነኝ። በማንነት የማለት ደራደር መታችሁ፣ ዩቱበን ታያላችሁ፣ ሰብስክራይብ ታደረጋላችሁ፣ የሚመቻችሁን ታደረጋላችሁ፣ ታደረጋላችሁ። እኔ እንደነ ፕላስቲክና እና እንደነ ሰርጀሪ ፕላስቲክ መጥቼ በእናቴ ጎ አደለም፣ አደለም በእናቴ ወለጋ በአባቴ ሰላሌ ዝንጥ ያልኩኝ ኦሮሞ ነኝ ሀይለኛ ኦሮሞ ይችን አውቃችሁ ሄዳችሁ ዩቲዩቡን ሰብስክራይብ ታደርጋላችሁ ለእውነት እንኖራለን አለቀ እንጂ እኔ እንደናንትን እንደነቀላጤ አላታልላችሁም ታቆኛላችሁ በማንነት ያልደራደር ከኦሮሞ ከነዚህ አህዮች ጋር ራሱ አልደራደርም እንኳን ከእናንተ ጋር አዳለን እውነታውን ግን ይዘን እንሄዳለን ሰብስክራይብ ታደርጋለህ ሰብስክራይብ ታደርጋለህ ከተመቸታለ ካልተመቸ ሄዳለ ውሸት ስታወራ ትቀጠቀጣል ከእውነት ጋር አብረን እንቆማለን ዘር አዋጣም አዋጣም በዘር ፖለቲካም የለም በዘር ሃይማኖትም የለም በዘር አስተሳሰብ ነው። አስተሳሰብ ነው። የሚስቱን ፒክቸር ለጥፍ ያለው ብላቸዋለች። አጋልጣቸው፣ ኮፒ አርጉትና የሚስቱን ፒክቸር ድሮ የምታገላብጣት ወፍራም ሴት ናት ብላቸው አሳዩት። ወፍራማ ሴት ቀላል፣ ረግጠዋለሁ እኔ በቀዋለው። ያቀኛል፣ እኔን እኔን ያቀኛል፣ እኔን ያቀኛል፣ እኔን ያቀኛል። የሚስቱን ፎቶ ላኩልኝስ በኢንስታግራም እንዳትቀየም፣ እየረገጥኩ ነገር አንቺ ወፍራም ነበርሽ? ኧረ በስመ አብ! የእኔ ውፍረት እኔማ ሞዴል ነኝ። የእሱ ሚስት ውፍረት ብታዩ በኢየሱስ፣ የእሱ ሚስት ውፍረት ብታዩ መዳን ያለምን ጉድ ነው የምትሉት። ጉድ እንደዚህ። እኔ ታወቃት ሳታረግዝ በፊት የድሮ የድሮ ፎቶ እኮ ተገኝቶ ሰው ጋር የተነሳችሁ የድሮ ፎቶ የድሮ ፎቶ አሁን የምታዩት መሰለቻችሁ እንዴ? ያንን እ መስ ሲያረግ ነበር ሲያረግ ነበር ሲ ደግሞ ትልሳለህ ትለዋለህ እንዴ ሆዴ እሱ ቢለስ እናት የዘነ ጠቂት ነው የላሰው። አንተ አለህ አይደለም እንዴ ቁር እንቁ ኤሊ ያላስከው ደግሞ ስለ መላስ ታወራለህ እንዴ? አሁን ትቀጠቀጣለህ። እኔ ነው የምቀጠቀጥለት ነው እኔ አንተ አለህ አይደለም ያንን አምስት መቶ ፓውንድ ተነሳ ነው እጅ ላይ መልስም እንጂ ምንም የሚያውቀው ነገር የለም። አያችኋት ሄዳችሁ አያችኋት ሄዳችሁ አያችኋት ሄዳችሁ። የዩቱብ ስሜ ጂኬ ኢንተርቴመንት ጂኬ ኢንተርቴመንት ብላችሁ ላይክ አድርጉ። ወይኔ ዛሬ እቺ ነገር እኮ ግን ጥሩ ነበረች። አይ ጅጅዬ ተሳስተን እኮ ነው ዩቱብ ሳንከፍት ብዙ የተናገር ነው እንጂ እዛ ላይ ብናደረጋት ሀምሳ ሺህ ተመልካች ይኖረን ነበር። ቤታዮን እራሱ ራሱ እንከተል ነበር መጪስ አንቀድማት ከዚህ በኋላች ሴትዮ ሄደች እኮ ፎቶ ናያችሁት፣ ምን እንደምታገል ባለአምስት ኮኮብ ደረጃ ሆዶ ላይ ያለ እንፋት ሆድ የሆንጌ የሚስት እኮ ሆዷ ላይ የነበረው ቦርጭ እኮ ባለአንድ ኮኮብ እኮ አልነበረ፣ ባለአምስት ኮኮብ እኮ ነበረ። ረሳሁን ነጻ ቤታዩ አስቀንሰሽ ጂጂ፣ ያስከ አሩ ሲሪየስ የራስ ጉዳይ ይታየ። ባለ አምስት ስታር ነበረችው። ፋይቭ ስታር እኮ ነበር ቦርጫ የዮኒ ማኛ ሚስት። አንዱን ስታር ከፍ አድርገን፣ ሁለቱን ስታር ከፍ አድርገን፣ ሶስቱን ስታር ከፍ አድርገን፣ አራቱን ስታር ወደ ስድስተኛው ዋናው ዳይመንድ ውስጥ ለመግባት ነበር። ምት አርፈ ተቀመጥ። ልጆቻችንን አትናገር፣ ሸታፕ

ጨርሻለሁ። እግዚአብሔር ደግሞ ሳያስተካክልኛል የሚሰራው ነገር በሙሉ ጥሩ ነገር ከሆነ ዝም ብለህ የመጣህ እዚህ ምን ይመስላል? በቃችሁ ጨርሰን፣ ዘጠኝ መቶ ሰባ አንድ ሰዎች አሁን ወደ ቤታቸው ይሄዱ። ልዝናናበት፣ ልጠጣበት፣ ልብላበት። ጨርሻለሁ። ምን ፈለጋችሁ? የሆነ ነገር ካለ በሚቀጥለው አናጉሬ። ዛሬ ነገ ወጥቶ ከተናገረ እመጣለሁ። አስተለፍስላችኋል። ምን ችግር አለ? ለመጠፈስ

እግዚአብሔር ስርጭትን ያደግ። እንዴት አንድ ሺህ ዓመት በሙሉ ይህ ሰው ሲናገር ልኖር እንዴ? አምስት ደግሞ አምስት ልትሉት ነው አይደል? በሉት ፋይፍ ስታር ፋት ቦርጭ እየላሰ አድጎ ማስቸገረ እኮ እኛ አንድ ቢኖር አንድ ቢኖርና አንድ ነበረችን፣ የዚህ ጋር እዚች ጋር እሷን ያስቆረጥኩትኝ የእውነት እሱ አምስት ስታር ቦርጭ ልሶ ልሶ ይኸው ዛሬ ከንፈሩ እንደኛ እታች ደቡ እንዳለት እንደዚህ ሆኖ ይሁላ። ስንት የተቀመጠ ከንፈር ላይ የተቀመጠው አምስት ስታር ቦርጮች ነበር። እዚህ ላይ እንዲህ ብለው ተኝተው ነበር። እስኪ ያው ይሄን ከንፈር ዝም በላችሁት። እንዲህ ብለዋል እኮ የሚስት ቦርጭ እዚህ ላይ ቁጭ ብለው ማለት ነው። ይበቃሃል ለዛሬ እያየን ነገር ጨምራለን